በራሷ ጊዜ ፈልጋ የምትመጣበት ጊዜ ነው የምፈልገው እንጂ ከዚህ በኋላ እሷ እንዳትፈልጋት፣ እሷ ፈልጋ ትመጣለች። ይሄ ደግሞ እርግጠኛ ነኝ። ስለዚህ ስለሱ እንዳትረሳብኝ ከዚህ በኋላ እሺ። አላነሳም፣ በእሷ ተስፋ ቆርጫለሁ። ተስፋ ቆርጠህም ትወዳታለህ። አ የልጆቼ እናት ነች፣ ያው። ስለዚህ የመጀመሪያ ምሳሌ ገል ምንጊዜም ብትመጣ እቀበላታለሁ ብዬ አስቤ ነበር። ግን አሁን እልህ ስታስይዝኝ ነው ልጆችንም እፈልጋለሁ ማለቴ፣ ያው ብትመጣው፣ ተቀባይ ነው። ችግር የለውም። ምክንያቱም ደ በፍቅር ነው የምኖረው። እንደውም ማለት ያው አንተም አትጎዳም። እንደዛ ሲሆን አንደኛ ሱመያን ታገኛለህ፣ ሁለተኛ ደግሞ ልጆችን ታገኛለህ፣ ሶስተኛ ደግሞ እኔ ጋር እንኖራለን ማለት ነው። ሸሪያ የሚፈቅደው እስከ አራት ስለሆነ ማለት ነው። ችግር የለውም። እኔንም ሱመያን አብረህ መኖር ትችላለህ ማለት ነው። ግን ከዛ ውጭ ደግሞ አረባ ዋለች ብለኸኛል። እንግዲህ አይሳካ ደስ ይለኛል፣ ቢስ ከሳካ ደግሞ ይሁን። እሺ ያው እኔ አንተ ድትጎዳት ለማልፈልግ ችግር የለው። እና በቃ የዛን ቀን ትንሽ ጠቅሽዋለሁ። ግን ሀዊ ደስ ያለች ነገር ምንድን ነው ያለች? አንተ እንድታገባኝ ከአንተ ምንም ነገር ሰርግም ምንም አታርግልኝ፣ አለች ምንም አልፈልግም። ምንም እንድትገዛልኝ አይደለም ብር ካንተ አልፈልግም። እኔ ከአንተ ጋር ብቻ በቃ አንድ ቤት ውስጥ እኔ ጋር ብቻ አስረን ገብተን በቃ አንተ የምትፈልጋቸው ልጆች እና አንተ የምትፈልገውን ስቃይ የሌለው ጭቅጭቅ የሌለው ኑሮ እንድትኖር ነው የምፈልገው። ለራሴ ማስቤ ሲሆን ለአንተው፣ እንደውም አለችኛ ሁኝ ማለት ነው እንደውም ላንተው አሪፍ ትዳር እና ቆንጆ አሪፍ ልጆች ወልደን እንደምንኖር ተስፋ እናደርጋለን። ከፈለግክም ደግሞ ካላመንከኝም ሌሎቹን ሴቶች ያው እናንተም ከዚ አይሳችታል ያው ቅናት ልኖራል በደል ሳይሆን ያው ልቀና እችላለሁ። ወተሽ የሆነ ሰዓት ላይ እንደዚህ ሳይድ አደረገኝ እንዳትዪ እንድታቂው ተመልካችም እንዲሰማ እንዲያውቁልን ስለዚህ በኋላ ያልሆነ ነገር እንዳትይ ማለት ነው አንቺ ራስሽ ገባሽ አይደለም ቃላ የሀገሬ ሰው ደግሞ የዛሬ ጠር ደግሞ ኧረ እንደ ወይኔ እናቴ ኧረ ተይ አሁን አንቺ ማለት ነው ገና ልጅ ነሽ ትምህርት ተምረሻል ገና ነሽ እኮ አሁን ትምህርትሽን ብትማሪ ጥሩ ነበረ አሰላሙ አሌይኩም ወረህማቱ ላሂ ወበረካቱ። ሰላም ድና የተከበራችው የሶስ ሀበሻ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበለኝ። ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ማለት ነው። እንግዲህ ዛሬ አዲስ ሚስቱን ሰይድ አምጥቶ አስተዋውቆናል ማለት ነው። መቸም ከሱመያ ማይደበቅ ነገር የለማ ታቃላቸዋ ያው እኛም አንደኛዎቹ ስለሆነ ማለት ነው። እና እንግዲህ በቀጣይ ደግሞ ሱመያ እንደምታቀርብሽ ደግሞ እርግጠኛ ሁኔ ማለት ነው። አሁን አንቺ ምን አለ ታናሽ እህትሽ ትሆናለች ሱመያ ማለት ነው። አድበሽ ትምህርትሽን ብትማሪ ምን ችግር አለው? ቆይ አሁን አንቺ ምን አስበሽ ነው አሁን ለትዳር እንዲህ ዝልጥልጥ ብለሽ የመጣሹ ማለት ነው? እንደምናይሽ ገና ልጅ ነሽ፣ ተቆጭ የለሽም ተቆጭ የለሽም። ገና ነሽ እኮ ማደግ ይጠበቅብሻል። ከአንቺ ብዙ ነገር ይጠበቅብሻል። ሴት ልጅ ነሽ። ሴት ልጅ ደግሞ ስታገባ የሚገባሽን ነገር ተደርጎልሽ ስትገቢ ነው ደስ የሚለው ማለት ነው። የሚገባሽን ነገር ተደርጎልሽ ስትገቢ ደስ ይላል፣ ሁሉም ነገር ያምራል ማለት ነው። ገባሽ? ምክንያቱም ሱመያ እሱ መፈለጉን እኔን ካገባ መፈለጉን ታቆማለህ? እሱ አያቆምም። ምክንያቱም የልጆቹ እናት ናት፣ ወ የልጆቹ እናት ናት። ግዴታ መፈለግ አለበት። ልጆቹን ፈልጎ ማገኘት አለበት። ሚስቱን ፈልጎ ማገኘት አለበት ማለት ነው። ግዲ ነው ማለት ነው። አሁን አንቺ በዚ ሰዓት ትምህርት መማሪያ ሰዓት ነው። የሚቆጣሽ የለም የሚቆነጥጥሽ አጣሽ ያጣሽ ነው። አላዩትም፣ በእርግጠኝነት አላዩትም። ሚዲያውን ካዩት ግን ወይ ወይልሽ፣ ገደሉሽ፣ ገደሉሽ፣ ገደሉሽ ለቁሽ። እና ውዲ ተመልካቾች ማለት ነው ማነሳማ የለ። ይሁን እንግዲህ፣ ያ ይቺኝ አይትም እንግዲህ ሱመያን ብመጣ ችግር የለውም ሌላም ቢመጣ ችግር የለውም ብሏል ማለት ነው። ግን ባለፈው የከፈ ባለፈው ያሳዩትን ቤት ለምን አልገዛላትም? ለምን ብሩን አልከፈሉም እንዴ? ለምን ምንድን ነው ብሩን ያልከፈልከው? በቃ ዋሻን ድራማ እንደሆነ እኔማ አውቃለሁ። ተው እኔ ድራማ አጋላጭ ነኝ። አጋልጣለሁ። አሁን የሚሆነው ቪዲዮ ነው። ምጥጭበቅ ለምነጥፎ ምትማደሜ ለወሬ ትሞታላችኋ። ሰብስክራይብ አድርጉኝ እና ከዛ በደንብ ታረጋችሁ በኋላ ከዛ ቪዲዮ አመጣላችኋለሁ። አልሙሂም እንግዲህ ሱማያ በቀጣይ እንደምታመጣሻለች ማለት ነው። ጠብቂ ነገ ታላመጣችሽ፣ አንቺን እኔ የለሁም በቃ ማለት ነው። አልሙሂም ውድ ተመልካቾች፣ እስኪ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ ማለት ነው። እንግዲህ ሰይድ እንግዲህ ሱማያና በላ ሄደች ሄደ። አሁን ምን ትራለ፣ አያገባም። እርግጠኛ ነኝ አታገባትም። ሲጀመርም ከአንተ ጋር አትሄድም ልጅቱ፣ አትሄድም። ይችም ሌላ ህጻን ልጅ ይህንት የሀዩ እኩያ ናት። ጀመር የሀዩ እንትርናት እንዲ ይችኛ የቱ ሀዩ ባለት ይች ራሱ ማለት ነው። እርግጠኛ ነኝ ኒካዋን ካሰረች በኋላ ሀዩን አላያችኋትም። ምንም አልፈልግም ምናምና ብላ ገብታ ማለት ነው። በኋላ ያዙ ይልቀቁ ስትል በኋላ ብርና ብር ላይ እንትር ስትል፣ ስለዚህ ሀዩን መጀመሪያ ጊዜ ብር ብትፈልግ ኑሮ ያኔ ካሳ ይከፈልሽ፣ ፕራንክ የተደረግሽበትን ያለቀሽበትን ስትባል፣ ፕራንክ የተደረገችበትን ብር ይከፈላል። ብር ሊሰጣት እምቢ ብላ አታላ ገባይ ምንም አልፈልግም ድሮም ወዲያለሁ ብላ ገባች። አሁን የሚችም ደግሞ ልክ እኔ ከይቱ እንደስከትሳሰርላ ነው ምፈልገው። ከዛም በኋላ በቃ ከወጥ ነው የምታረገው። ይሄን ናንጣ፣ ይሄን ግዛ፣ ይሄን ፍለጥ፣ ከሌን ያዝ እከሌን ሂድ። በቃ በእሷ ቁጥጥር ስር ነው የምታረገው ማለት ነው። ስለዚህ ሳይድ አሁንም ስሬስ ሊ ብታስብበት ይሻላል ማለት ነው። የምር ስሬስ ከሆነ በጣም አሰብበት ማለት ነው። ምክንያቱም ከገቡ በኋላ ነው አንተ የምታመጣቸው ሰዎች ልክ ሲመጡ ለስለስ ሲሉና እንደ ሳሙና ለስለስ በቃ ጦር ሰው ይሆናሉ ማለት ነው። በኋላ ማለት ነው። በኋላ ነው ምንዲን እና ምንዲን በስተኋላ ነው ነው፣ በስተጅራ ነው የሚባለው። ስለዚህ ጉዲና መከራ ነው የሚባለው፣ በስተኋላ ነው ይባላል ማለት ነው። ስለዚህ ሰይድ አሁን ብታስብበት ይሻላል። ይች ልጅ እንዴት መጣይ? ለምን መጣይ? ምንፈልጋ መጣይ? ከአንተ ምንደምፈልገው የሚለውን ነገር አስብበት ማለት ነው። በኋላ እንዲያዩ ከገባች በኋላ ደግሞ ፍጥን ፍጥን አይባልም ሴት ልጅ አደለሽ፣ ረጋ በይኔ፣ ቆንጆ ረጋ ረጋ ያለ ቅቤ ወተት ይወጣዋል። ማን ነው ረጋ ያለ ወተት ቅቤ ይወጣዋል አለ ሀገሪቱ። ስለዚህ ረጋ በይ ማለት ነው። ፍጥን ፍጥን አትበይ። እሺ፣ ረጋ በይ። ለምን እንደመጣ ልጅቷ አንደኛ አጥራ፣ ሁለተኛ እውነት ተርፈልጋ ነው እውነት ሌላ አታ ነው አንተ ጋር የመጣችው። ምንም ካልፈለገች አሉ አይደል እንዴ፣ ስንት ብር ሳይኖራቸው ማግባት ፈልገው የተቀመጡ ለምን እነሱን አላገባችም? መልሻ ለማንኛውም፣ በየላችሁበት ሰላሙን ሁኖልኝ። ላይክ ሸር አድርጉ እስኪ።